በመተንናን በጠፋህን አባቴ ሆይ አንተንም በቸርነት ብዛትም የሚንጎስጓ ላይ ፍልጅህን ተቀበለኝ። ለጎበ ከገብረ መንፈስ ቅዱስ ሆይ ምንን ጣፈ ለማይፈልጉትን አካልና ለተሸለሙትን ጎንና ሰላም ላለ ክብር አባቴ ሆይ ስምህንም በሰማያዊ አምድ ወርቅ የተጻፈው ነውና የሰማያውያን መላእክትን እያዩ ዞትር ያነቡትን ሰህን ተገድፎ እንዳይቀር የኔንም ስም ከአንተ ስም ጋር በዚያችን ጻፍልኝ። ለከርስ ከገብረ መንፈስ ቅዱሶ ስንፍናን የሚያመጣ ምድራዊ ብስትን አይደለ ሰማያዊ ብስትን ከርሰ ሰላም ላለ ክብር አባቴ ሆይ ሁሉን በግልጽ የሚያከበርሁ ሁሉን ያጸድቅሃል።

ነህ እና የአንተንን ዜና ማዕዛ የሚሽር ከሚሸተው አካላዊ ሁሉ ሌላውን ሸቶ ዋጋ የሌለውን ከንቱ ነው እና ከገብረ መንፈስ ቅዱስ ሰላም እልሃለሁ። ክቡር አባቴ ሆይ ወደ አንተ

የሚገኙት ነው። አስሩ አስራ ሰላም ናለ ገብር አባቴ ሆይ፣ ገብር አባቴ ሆይ፣ እግዚአብሔርን ደስ እንዳሰኘው ትንቢቴ እስክመልስ ድረስ በጠኚ እንዳይጠፋ እንዳልጠራ አምላኬ ማለኝ ለምን እሱ ምህረትን የበዛ ፍጹም ነው።

ለግንዘተ ስጋ ገብረ መንፈስ ቅዱስ ክብር ምስጋና ለተገባ ነው። ለግንዘተ ስጋ ሰላም ላለው መጽሐፈ ገለን ግን ስለሁኔታው አይገልጽም። ክብር አባቴ ሆይ፣ ለእኔ ግን ግንዘተ ስጋህንም መላእክቶችን ይመስለኛልና፣ ዳሩ ግን እሱ እግዚአብሔርን ብቻውን ቢያውቀው እንጂ ሌላ ማንም ሊያውቀው አይችልም እና ለመቃብር ቅብረ መንፈስ ቅዱስ ሆይ እንደ ልጅ እንደ ሙሴን መቃብር እና አዳራሽን ላልታወቀውንና ለማንንም ላልተገለጸውን መካነ ላልተገለጸው መቃብር ሰላም ላለኩር አባት ሆይ ነገርን መቃብርን በኢየሩሳሌም ነው የሚሉትም አሉ፣ በምድረ ከብድን ነው የሚሉትም አሉ። ዘወቱ ቅብረ መንፈስ ቅዱስ ሆይ ምስጋናን ምስጋና የመቀበልን ሰዓቱ አሁንም ነው። የመላእክትን ድርሳትን በየክፍሉን በሚቻለን ጀምሮ ከፍፃሜ ሀዱስ ያለው እና ክቡር አባቴው የተሰወረውን ወይም የተገደፈውን ቃላቶችን ቢኖርን ግን ከዚችን ውስጥ ነው የሚጎደለውን ወይም የተጨመረውን ነገር የለም። እንዲያውም ሁሉንም በሁሉም ብሎ አይሆንም። መልአክ ነው እንጂ በለኝ። ደግሞ ገሰሰን ገብረ መንፈስ ቅዱስ ሆይ በአምላክን ተሳታትኔት በተሰየመን ባለማድነትን ስማት ተጋረ ሰላም ላለክ ወራአባት ሆ ክብርህንም ከመላእክትን ክብርንም ያላነሰ ነው እኮ። ጻዲቁ ገብረ መንፈስ ቅዱስ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴም በአንተ ፍቅርን ተጽምዳለችና፣ አንደበቴን ግለጥ ልቦናይንም አብራ ለአጽብእ ዱ ጽዱላተ ገብረ መንፈስ ቅዱስ ሆይ ዘወትርም እንደ መብራት በሚያበሩት ምንጣፎች ላይ ሰላም ላለጎረ አባቴ ሆይ! አንደበቱን እንደ ጳውሎስ እና አንደበቱን የጣፈጠ ነውና ኢኖክን ከሞተ በፊት እንደተሰወረን እኔ ነኝ በማለት የመቅሠፍትን ዘመን ምስኪን ያልፈን ድረስ በጸሎት ተሰውረን አመስተምህለን ገብረ መንፈስ ቅዱስ ሆይ! አምስቱ መቶ ሰላሳ ሁለት ዘመን በገዳሙ ስትቀመጥ እግዚአብሔርን በጸጋ የሰጠን የሞላህን አካል የበቀለ ጸጉር ልብስህን ሆኖ ሁሉ ኖረህ ክብር አባቴ ሆይ! ስጋዊ መንፈሳዊ ጥበብን ግለጽልን። ይልቁን መጸሎትን ኃይልን ቃል ረዳትን በመሆነ ስርዓት በኩራት አድርገ ይጠብቀኝ። ሰሞኔ በአቅሌስያ ሚኤሳ በሚባለው ሀገር በሚኖሩትን ሰሞኑንና እቅሌሲያ የተባሉትን ድርጅት በማምጣት ነው። በሰላሳ ዓመታትን ያህል ሲያዝኑ ሲኖሩ፣ ስሉስ ቅዱስን በአዲስ ማኅፀን አልተሰቀሉም። ያሳደሩ አምላኩ ኃይል አናብስትን የሚገዛ፣ ኃጢአትን የሚያሰረይ የገብረ መንፈስ ቅዱስን ተወለደ እግዚአብሔር አሳተፈ ትሩፋትን ከክብሩ ነው። አሜን። ክቡር አባታችን ገብረ መንፈስ ቅዱስ ሆይ ኪዳኑን ከዘባና አብ ሁሉ መንፈስ ቅዱስን የታዘለ። ሶስት ገጽን አንድ አካልን ብሎ ያስተምር የትምህርትን ስነ ጸዳለ ፍጹም አበራ ስጋዊ ስርዓትን ቀብሩንም በኢትዮጵያ የተፈጸመስ ንውድ ክቡር ነው እና አቤቱ የብዙሃን አባታችን ገብረ መንፈስ ቅዱስ አምላካችን ቅዱስ እግዚአብሔር ሆይ